አሰልጣኝ እንደጋረገ በቅድሚያ አመሰግናለሁ። በሐዋሳ የመጀመሪያ ጨዋታቸውን ከስሑል ሽረ ጋር አድርጋቸው ያለ ጎል አጠናቃቸዋል። እንዴት ነበር ሁለቱም አጋማሾች? ያው ጨዋታው ቆንጆ ነበር። በሁለቱም 45 ጨዋታውን ተቆጣጥረን ለመጫወት ሞክረናል። ልጆቻችን እቱ ዘ ማክሲመም የሚችሉትን ሁሉ አድርገዋል። በመጀመሪያው 45 ቱም ሁለተኛ 45 ቱም እንዳያቸው እንግዲህ ብዙ የግብ ድሎችን መፍጠር ችለናል። አለ ያም ወደ ግብ መቀየር ነው ያልቻልነው ከልክ ያለፈ ጉጉት አለ። ከምንም በላይ ግን ልጆቹ በዘጠና ደቂቃ ውስጥ ጎሌ የደረሱበት መንገድ በማጥቃትም ሆነ በመከላከል እንቅስቃሴው በተደራጀ መልኩ የተሻለ ነገር ለመስራት ሞክረዋልና ልጆቻችን ላይ የቀረ ምለው ነገር የለም። የሚችሉትም ሁሉ አድርገዋል። እንግዲህ ዛሬ ቀኑ የኛ አልነበርም ማለት ይቻላል። ምክንያቱም እንደ ፈጠርናቸው የግብ ዕድሎች ጨዋታውንም ራሱ በመጀመሪያ አራት አምስት ደቂቃ መግደል ሁሉ የሚቻልበት ሁኔታ ነው የነበረው። እንደ አጠቃላይ ተጋጣሚያችን ደግሞ እንዳየው አንድ ነጥብ ከዚህ ጨዋታ ይዞ ለመሄድ ነው ጥረት ያደርግ የነበረው፣ አላግባብ ሰዓት ይባክን ነበር። እንደ አጠቃላይ እንደ ጨዋታው ሙሉ ብልጫ ቢኖረንም፣ ሶስት ነጥብ ይዘን መውጣት አልቻልንም። እንግዲህ ቀጣይ ጨዋታዎች ላይ የበለጠ ትኩረት አድርገን እንዘጋጃለን። ኮች፣ በኢትዮጵያ ዋንጫ በቀላሉ ኳሶች ይባክናሉ፣ ዛሬም ኳሶች እየባከኑ ነው፣ ቀጣይስ በዚሁ ይቀጥላል? መስራት ነው እንግዲህ እነዚህን እንትን ለማስተካከል መስራት ነው። እዚህም የደረስነው በእነዚሁ ልጆች ነው። ስለዚህ ቀጣይ የምንጫወተው እነዚ ልጆች ነው። ስለዚህ ትልቅ አቅም አላቸው። የበቀደሙ ኢትዮጵያ ዋንጫ ጨዋታ ጫና ያሳደረባቸው ይመስለኛል። በተለይ ሶስተኛው ሜዳ ክፍል ላይ የሚገኙ ግብ ዕድሎችን በቀላሉ መከወን እየተቻለ አይተው እንደሆነ በጣም በሚያስቆጭ መልኩ ነው የሚባክኑትና ከጨዋታው ጨዋታ እንግዲህ ያን ነገር እየቀረፍን መሄድ ጎል ላይ በዚህ ልክ ምንደርስ ከሆነ ጎሎችን ማስቆጠር ደግሞ ቀላሉ ነው። እና ያን ልጆቻችን በቀጣይ ጨዋታዎች ያስተካክላሉ ብዬ አስባለሁ። እኛ እስከ መሸው ድረስ ውጤቱ የሚያደርሰን ቦታ መድረስ ነው ልጆቻችን በጣም ጥሩ ናቸው ለእያንዳንዱ ጨዋታ ተገቢ ትኩረት ሰጥተው ነው ወደ ሜዳ የሚገቡትና እንዳየውን በሜዳ ላይ የተሻለ እንቅስቃሴ ነበር ያደረግ ነው አሁንም በቀጣይ የተሻለውን እንቅስቃሴ አድርገን ውጤቱ የሚወስደን ቦታ ላይ እንገኛለን እኔም በጣም አመሰግናለሁ አሰልጣኝ ጌታቸው ዳዊት በቅድሚያ አመሰግናለሁ በሀዋሳ የመጀመሪያ ጨዋታችሁን ከባህር ዳር ጋር ያለ ጎል አጠናቃቸዋል አጠቃላይ ጨዋታው እንዴት ነበር አጨዋታው እንዳየኸው በጣም እጅግ ፈታኝ ነበር። እነሱ ባህር ዳሮችም ያንን ደረጃቸውን ለማስጠበቅ ትልቅ ፐርፎርማንስ አሳይተዋል እዚህ ሜዳ ላይ እኛም ያንን ለመቀልበስ ካለው ርቀት አንጻር የነጥብ ልዩነት ከሌሎች ክለቦች ጋር ለመጠጋት ያደረግነውን ፉክክር በሁለታችን ላይ የነበረውን ጨዋታ ጥሩና ለተመልካችም ማራኪ ነበር። ብዙ የገሉ እድሎች ያገኙበት እኛም በመከላከል ዙሪያ ላይ ጥሩ የሆነ የመከላከል ታክቲካችንን ተጠቅመን እነዛ ኳሶዎችን አድነናል። እኛም በዚህ በመጨረሻ ሰዓት በተለይ ና ላዛርን ያገኙትን የጎል እድሎችን በማባከናችንን አቻ መውጣት ችለናል። በመጀመሪያ አርባ አምስት አጋጣሚያችሁ በርካታ አጋጣሚዎችን አግኝቶ ሲያበክን ነበረ። በመከላከሉ የተወሰኑ ችግሮች ይስተዋሉ ነበረ። ያንን ወዲያው ነበረ የቀረፍከውና ቀድመ ይህንን የቤት ስራ ያልሰራህበት ምክንያት ምንድን ነው? አዎ አንደኛው የዝግጅት ጊዜያችንን አብረን አልሰራንም ለረጅም ጊዜ እረፍት ነበሩ ልጆቹ በተለያየ ምክንያት ፕላስ እኛ ያሰብነውን ፎርሜሽን ደግሞ ልጆቹ አፕላይ አላረጉም በሶስት አምስት ሁለት ይዘን እንደገና ስንከላከል አምስት ይሆናሉ ተከላካዮቹ። ይህን ኢንፎርሜሽን ተጠቅመን ነበር፣ ግን ይህንን አፕላይ ማድረግ ስለተሳናቸው ወደ አራት ሶስት ሶስት ቀይረን የተለመደው ኢንፎርሜሽን ፍሌክስብል የሆነ ኢንፎርሜሽን ተጠቅመን ቀዳዳዎችን ለመሸፈን ይችለናል። እነሱም ያገኙትን አጋጣሚ መጠቀም አልቻሉም። ዞሮ ዞሮ ግን ይህንን ውጤት ለእኛ በጣም ጥሩ ነው አንድ አቻ መውጣታችንን ጥሩ እንደ ያገኘነው ያገኙትን እነሱ ክፍተት ባለመጠቀማቸው እኛን ያሳየነው ፐርፎርማንስም ተጠቅመን አቻ መውጣታችንን ጥሩ ነው ብዬ አስባለሁ። ምናልባት ቀጣይ ጨዋታም ሀዋሳ ላይ ነው የምታካሂዱት። የመጀመሪያ አንድ ነጥባችሁን አግኝታችኋል። የሀዋሳ እቅዳችሁ ምንድን ነው? ከወራጅ ቀጠና ጋር መውጣት ነው። ምክንያቱ ይህንን ሜዳ እንደማየው ዛሬ ገና ያየሁት ምቹ ነው ለሁሉም ነገር ኳስ ይዘ ለመጫወት ለሁሉም ነገር ምቹ ነው። እዚህ ያለውን እየቀሩትን ቀጣይ ያለው ከሲዳማ ቡና ከሌሎችም የምናደርጋቸው ጨዋታዎችን እያሸነፍን ከወራጅ ቀጠና ጋር መውጣት ነው የኛ እቅድ ኔክስት 2012 18 ዓ ም በኢትዮጵያ ፕሪሚየር ሊግ ላይ መቆየትም ደግሞ ትልቅ እቅዳችን ነው። አመሰግናለሁ።